ፍ ሰልፉ ተላልፈዋል። ጽንፈኞች በሕዝባችን ላይ እየፈጸሙ ያሉትን ግፍ በቃ ሊባል እንደሚገባ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ አሳሰቡ። በከተማዋ መንግስትን የሚደግፍና ጽንፈኝነትን የሚያወግዝ ሕዝባዊ ሰልፍ ተካሂዷል። ተመስገን አሰፋ ዝርዝር አለው። የሚፈጽመው ግድያ በደሴ ከተማ አስተዳደር መንግስትን የሚደግፍና ጽንፈኝነትን የሚያወግዝ ህዝባዊ ሰላማዊ ሰልፍ ተካሂዷል። በሰልፉ ላይ መልእክት ያስተላለፉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ጽንፈኞች በፈጠሩት ችግር የክልላችን ህዝብ ለከፋ ችግር መደረጉን አንስተዋል። ጽንፍ የረገጠ በውይይት የማያምን ቡድን ተፈጥሮ ክልላችንን ላልተፈለገ መስዋዕትነት፣ ዘረፋ፣ እገታ፣ ትምህርት እንዳይማሩ በማድረግ የተማሪዎች ህይወት መጎሳቆል ወዘተ ዋን ዋጋ እያስከፈለን ይገኛል ጠዋት የአማራን ህዝብ ጥያቄዎች እናስመልሳለን ይላሉ፣ ከሰዓት ከአማራ ታሪካዊ ጠላቶች ጋር አማራን ለመውጋት ሲመክሩ ያመሻሉ። ሰው እያገቱ ገንዘብ ከመዝረፍ ከመግደል ጀምሮ ትውልድ እንዳይማር ትምህርት ቤቶች በመዝጋት አማራ በታሪኩ ገጥሞት የማያውቀውን የትውልድ ኪሳራ እንዲገጥመው አልመው ይሰራሉ። የውጭ ጠላቶችን ተልኮ በመቀበል ጽንፈኞች አማራ ክልልን የትርምስ ማዕከል ለማድረግ እየሰሩ ያሉትን እኩይ ተግባር ማስቆም ይገባልን ብለዋል። ለህዝባቸው እረፍት ሲሉ የሰላም ጥሪውን ተቀብለው ለመምጣት ፈቃደኛ የሆኑትን ተቀብለን ወደ ህዝብ ተቀላቅለው በዘላቂነት አቋቁመን በሰላም መኖር እንዲችሉ ማመቻቸት ይኖርብናል። በተቃራኒው የህዝብን የሰላም ጥሪ አንሰማም ያሉትን ደግሞ በመጀመሪያ የሎጂስቲክ ምንጭ ከመሆን ራሳችንን መጠበቅ ይገባል። ሲቀጥል እነዚህን የውጭ ጠላት ቅጥረኞች በጋራ በመታገል አሳልፎ መስጠት ለክልላችንን መረጋጋት፣ ለህዝባችንን እረፍት መትጋት ይኖርብናል። በክልላችን የተሟላ ሰላም ለመምጣት መንግስት ብቻውን ሊወጣው የማይችል በመሆኑ ፖለቲከኛውም ምሁሩም አክቲቪስቱም የሃይማኖት መሪዎችም ህዝቡም ለሰላም ግንባታ በጋራ ልንረባረብ ይገባል። አሚኮ ያነጋገራቸው የሰልፉ ተሳታፊዎች ክልላችን ከገጠመው የሰላም እጦት ወጥቶ የልማት ተጠቃሚ እንዲሆን መንግስት ህግን በማስከበር የዜጎችን ሰላም ሊያስጠብቅ ይገባል ያሉት ሰልፈኞቹ የተጀመሩ የልማት ስራዎች እንዲጠናቀቁና የባህር በር ጥያቄያችን እንዲመለስም እንሰራለን ብለዋል። በሀገራችንም ሆነ በክልላችን ስለተፈጠረው የወንበዴዎች ጸጥታ መንሳት ምክንያት ሰላም እንዲሰፍን ወደ መንግስት ወደሚያደርገው ጥሪ ቀርበው ወደ ድርድር እንዲመጡ መልእክት ለማስተላለፍ የባህር በራችን እንዲመለስልን መንግስታችን የሚጠይቀውን ጥያቄ እንደግፋለን እንዲፈጸምም እንፈልጋለን እዚህ የተገኘ ነው። ሰላምን ደግፈን ጦርነትን በማውገዝ ከመንግስታችን ጎን መሆናችንን ከመንግስት ጎን እንደሆን ለማሳወቅ ነው የመጣ ነው እና የሚያዋጣን ይሄ ነው። መንግስታችን ያነሳው ትልቅ ጥያቄ አለ፣ የባህር በር ጉዳይ። እሱን ከጦርነት ነጻ በሆነ መንገድ በሰላማዊ መንገድ የባህር በር ያስፈልገናል። ሰላም ያስፈልገናል። ለእኛ ለሴቶች ለእናቶች፣ ልጆቻችን ወጥተው መግባት አለባቸው። በደሴ ከተማ መንግስትን የሚደግፍና ጽንፈኝነትን የሚያወግዝ በተካሄደው ህዝባዊ ሰልፍ ላይ የሃይማኖት አባቶችም ስለ ሰላም መልእክት አስተላልፈዋል። ይህን የሰላምና አስተንፋሳችንን እስከ መጨረሻው ድረስ ጠብቀን አስጠብቀን የመኖር የእኛ የኗሪዎች የህብረተሰብ የሁሉም ስትፋስ ሰላም ስለሆነ ሁላችንም በዚህ ልክ ለሰላም ዋጋ ሰጠን። ሰላምን ማስከበር ያስፈልጋል። ሁሉም ሰው ለሰላም ዘም መቆም አለበት። ነጋዴው ነግዶ የሚያተርፈው፣ ገበሬው አርሶ የሚያመርተው፣ ተማሪው ተምሮ እቤት የሚገባው ሰላም ሲኖር ነው። ሰላም ተለለ ሁሉም የለም። ትንሹም ትልቁም ለሰላም መቆም ግድ ነው። መገዳደል ይብቃ። ወደ ሰላም ቶለኑ። ከመቶ 30 ሚሊዮን ህዝብ በላይ ያለባት አገር! የባህር በር ያስፈልጋታል። ሰላማችን በክልላችን ሙሉ እንዲሆን፣ ሰላማችን በኢትዮጵያ ሙሉ እንዲሆን ሁላችን ወሎዮች፣ ደሴዎች የሰላም አምባሳደር እንድትሆኑ እኛ የሃይማኖት አባቶች አደራ እንላችኋለን። የልማት ማዕከል የነበረው ክልላችንን ልጆቹ ከትምህርት ከብቶቹ ከግጦሽ እየተከለከሉ እጅ ከወርች ታስሮ የከረመው የአማራ ክልል ሕዝብ